ምን መጣው? ምን አይደው? በባጃጅ ነው፣ በዛ ባጃጅ። እዚህ ደግሞ ሽንቱ ነው የዋሸን ሰውልኛል። ትኩስ ነው ይሁን፣ ትኩስ ነው ይሁን። አምዶ ደግሞ ወጥ እየሰራ አንበሳ ሽሮውን ይሰራል። ሴት ልጅ የለም፣ ሴት አለ። ትልቅ የለም። ሙሐመድ አ ገና ናቸው

እሺ ለማጣ ነው ያረፋው። ቆንጆ ነው አሉ። እኔ ደግሞ ፈራለሁ። ወንተና አለ። እኔ አልበላም። ትበልይ ጎበዝ። እኔ ፈራለሁ። ሲምቦ አፋረኛ፣ ሲምቦ አዩ አድርጋ መቀሪያት አሁን አረፋው ሲገባ እንዴት አይነት ሀቀኞች እንደሆኑ አረፋው ሲገባ ትመልሻለች። ሱብናላ ኋላ እንዳይጎል ማለት ነው። ተመልከቱ ሰዎቹ ውሃ እየጨመሩ ስንት እያደረጉ ይሸጣሉ። እሷ ደግሞ ተመልከቱ፣ አላህ ይጨምርላቸው በቃ በቃ ምንድን ነው ባፋረኛ በቃ?